አችን መካ ተጨንቀናል፣ ሞጣ እመቤቴን ነው የምልህ። በጣም ተጨንቀናል፣ ሞጣ ይ በቃ ድምፁ ነን አልቻልንም። ሞጣ በቃ እንዲውላ እንዲ ተይ ሰዓት በኋላ ምን ይፈጠን፣ ምን ይፈጠን፣ ምናውቅ ነገር የለም። እመቤቴን ነው የምልህ። ሞጣ ወንድሞቻችንን ይዟቸው ሄደው ማለት የት እንዳሉ ማን የሚያቅሱ የለም። በሊቢያ የሚገኙ ስደተኞች በፖሊሶች ታፍነው ወዴት እንደሚወሰዱ አልታወቀም። እባካችሁ ድረሱልን፣ ምን እያደረጉን እንደሆነ እስካሁን ድረስ የምናውቀው ነገር የለም። ከአጠገባችን የነበሩ ብዙ ወንድምና እህቶቻችንን አፍነው የት እንደወሰዷቸው የምናውቀው ነገር የለም። እባካችሁን ኢትዮጵያኖች፣ ድምጽ ሆኖን እያሉ ነው። አሰላሙ አለይኩም ወራህመቱላሁ ወበረካቱ። ውድና የተከበራችሁ ውድ የሷሊሀ ቤተሰቦች እንዴት ናችሁ? እንደምንቆያችሁ፣ ከኔ ጋ ሁል ሰላም ነው አልሐምዱሊላ እንግዲህ የስደተኞች መከራና ስቃይ እጅግ ሁኑ በጣም እየበረታ ነው። የአሁኑ ደግሞ ከሌላው ጊዜ ለየት ባለ ሁኔታ ነው እንግዲህ እየተሰራባቸው ያለው ነገር በጣም እጅግ እየከፋ ሆኗል። እነሱም ደግሞ እባካችሁ ድረሱልን በህይወት እያለን ድረሱልን፣ ነገ የሆነ ነገር ሆነን ከማለቃቀስ እባካችሁ በህይወት እያለን ድረሱልን እያሉ ነው። ይህም የሆነው በህገወጥ ደላሎች ወይም ደግሞ በህገወጥ መንገድ ምክንያት ሊቢያን አቋ ተቋርጠው አውሮፓ ለመግባት የሞከሩ ኢትዮጵያኖች በሊቢያ ወታደሮች ተይዘው እንግዲህ ታፍነው ተጭኖ ወዴት እንደሚወስዷቸው አይታወቅም። ግማሾቻቸውን አይናቸውን ሸፍነው እጃቸውን ወደኋላ አስረው በመኪና አስገብተው የጫናቸው ስልክ ያላቸው ስልካቸው እየተወሰደባቸው ምንም አድራሻ እንዳይኖራቸው ያደረጉ ጭነው ጭነው እየወሰዷቸው እንደሆነ ነው እየተነገረ ያለው። እባካችሁ ይህንን ለሚመለከተው አካል አድርሱልን ብለው ጥሪዎቻቸውን እያቀረቡ ነው። ቪዲዮን የማስለምጣችው ይሆናል። ሌሎች የአፍሪካ ሀገራቶች እንግዲህ ይሄ ነገር ድምጽ እየሆኑ ለሀገራቸው ዜጋ እየጭሆነ ያለው የኛ የኢትዮጵያኖች ግን ምንም አይነት ነገር እስካሁን እንቅስቃሴ እየተደረገ አይደለም። በጣም ከፍተኛ ግፍና መከራ እየደረሰባቸው ነው የሚገኙት። እስካሁን ያልተወሰዱ ደግሞ ተጭነው ወደ ሌላ ቦታ ያልተወሰዱ ደግሞ በአንድ ክፍል እጅግ በጣም በርካታ የሆኑ ኢትዮጵያኖችን ሰብስበው ታፍነው ታምቀው ነው ያሉት። ምንም አይነት ምግብ፣ ምንም አይነት ውሃ፣ ምንም አይነት የሚበሉት የሚጠጡት ነገር እንደማይሰጣቸውና ከሰውነት ተራ እንደወጡ እየተናገሩ ነው። ለማንኛውም ከራሳቸው አንድ ብት ስላለው ሁኔታ ዝርዝሩን የማዳምጣችሁ ይሆናል። ቪዲዮውን ተከታተሉ። ምን ንበል? አሁን እኔ ምን ብዬ ቪዲዮ ልስራ ንገረኝ እስኪ በቃ፣ ቁሙ። በቃ እንደዚህ ነገር እንዲቆም በቃ እንዲ እንደ ማፈሱ አፈሱ እንዲቆም አዋጁ ማለት ነው። በቃ ሰፖርት እንድታደርጉ ነው የምፈልገው። እሺ፣ እንሆናለን ግን፣ አሁን የጠፋ ሰው አለ ማለት ተወስዶ ተወስዶ የደረሱ ማለት ከሰዎች አሉ የደረሱበት ቦታ አይታወቅም። ስልካቸውን ይቀሟቸዋል። አይደለም ፖሊስ፣ ማንኛውም ታክሲ አቁሞ ስልክ ይወስድብሻል። ምን ይልብሻል? ምንም የምታውቂው ነገር የለም። ይወሰዳል፣ ስልክሽ ይቀማል። ፖሊስ ጣቢያ ከገባሽ በኋላ ሜይ ቢ አስደውሎች ራሳቸው እንትን ሊያስወጡች ከፈለጉ ራሳቸው እንትን ካላሉሽ በስተቀር ምንም ስልክ ላይ ይወሰድብሽ፣ ሁሉ ነገር ይወሰድብሽ። ደና ጃኬት ራሱ ካረግሽ ጃኬትሽ ይወሰዳል። አይደለም ስልክ ይቅርና እኔማ የት እንዳሉ ለመናገር እኮ ነው ስልክ ካላቸው ደውለውላላ። ምንም የምናቀው ነገር የለም፣ የት እንዳሉ ምንም የምናቀው ነገር የለም። የሀገሩ መንግስት ተኝቶ አያድርም ለኛ ማለት ነው። ሁሌ ሁሌ ነው አዳዲስ መረጃ እየወጣ ያሉ ምን አድርጋችሁ ነው ስደተኛ? ምን አረግ ምንም የሚያደርገው ነገር የለም። ምንም የሚፈጠር ነው ምንም የተፈጠረ ነገር የለም። እኛ ምንም የምናደርገው ነገር የለም። እኛ የመጣ ነው እዚህ ሀገር ከዚህ ሀገር ለመውጣት ነው በቃ ለመሻገር ነው። እኛ ምንም የምናደርገው ነገር የለም። ወላ ምን ሰራው ስራ የለም ወላ ምን እናንተ ምን ነው ከቤተሰብ እያስላቅ ነው የምንኖረው እሺ ግን ማለት ነው፣ አሁን ምናልባት ኩላሊታቸውን ሊያወጧቸው ምናምን ምናምን ይችላሉ። ልጆቹ ማንም አይጠይቃቸውም። ወዳኝ ነው ልሽ የዛሬ አንድ ወሩን አካባቢ ኩላሊቱና ወጥቶ የተጣለ ዘዋር አካባቢ ላይ የተጣለ ሰው ጓደኞችን አነገ እንደዚህ እንደዚህ ወጡ እኮ ሰው ተጥሏል አንተ ብሎ ተነግሮኛል። ገባሽ ምን እንደሚያደርጉን አናውቅም። ህገ ወጥ ስለሆናችሁ እኮ ነው። አሁን እናንተ ህጋዊ ብትሆኑ መብት የመጠየቅ መብት አላችሁ፣ ግን ህገ ወጥ ስለሆናችሁ የሊቢያን መንግስት ራሱ ማንም ሊጠይቁ አይችልም እንደው እሱማ ልክ ነች ማን ይጠይቋል ግን በቃ ለደ የአውሮፓ ህብረትና ጫና ካረገባቸው ወደ እንግዲህ ውድ ቤተሰቦች እንደሰማችሁት ነው። እነሱ ምንም ነገር ሳያደርጉ ያው ድንበር እያቋረጡ ባሉበት ሰዓት ነው ይሄ ነገር እየሆነ ያለውና እባካችሁ ድረሱልኝ እያሉ ነው። እዚ ጋር እንደምትመለከቱት ኤርትራዎች ለዜጎቻቸው ድምጽ እየሆኑ በዚህ መልኩ ሰላማዊ ሰልፍ ወጥተዋሉ። ግን ለእኛ ለኢትዮጵያኖች ደግሞ ያው ከመንግስታችንም ድክመት አንጻር ሰው ራሱ ለእንደዚህ አይነት ነገር ትኩረት ሰጥቶ ቪዲዮ መስራትም እንዲሁም ድምጽ መሆንም አይፈልግም ብዙ ጊዜ እንደዚህ አይነት ነገር ቪዲዮ ሁላ ሲሰራ ተደራሽነት እንዲኖረው ሼር አይደረግም እና የሌላ ሀገሮ የሌላ ሀገራትን እየተንቀሳቀሱ ያሉ ለወገኖቻቸው የሚያደርጉትን እንቅስቃሴ እያያችሁ ቢያንስ ለእኛም እዛ ጋር ለሚሰቃዩ ወገኖቻችን ድምጽ ሆኑ እንደሰማችሁት አፍነው ወስዷቸው ምን እንደሚያደርጓቸው እንዴት እንደሚያደርጓቸው የሚታወቀው ነገር የለም እንግዲህ ሰው ከታፈነ ምን እንደሚደርስ ምን እንደሚያደርጓቸው ግልጽ ነው የሚታወቅ ነገር ነው። ልጁ እንዳለ ሰምታችኋል። አንድ ልጅ እንደውም መማቀው ኩላሊቱን አውጥተው ወስዶበት አውጥተው እንደጣሉት ነው የተናገሩት። እንደዚህ አይነት ነገሮችንም ሊፈጽሙ ሊሆን ይችላል። በየጊዜው አዳዲስ አጀንዳዎችን አዳዲስ ህጎችን ያወጣሉ በእነዚህ ስደተኞች ላይ። እነዚህ ደግሞ ነገ ያልፍልኛል ብለው ነበረ መንገዱን እያቋረጡ ያሉት እንጂ ይህንን ነገር ይደርስብኛል ብለው አንድም ቀን አላሰቡትም። እንግዲህ በህገ ወጥ መንገድ መሄድ ብዙ መስዋዕትነት ብዙ ቻሌንጆች ያጋ። ያጋጥማል ግን ደግሞ ይሄ በጣም እጅግ የከፋ ነው። ይሄ ደግሞ በጣም ከባድ ነው። የዘንድሮ ለየት ያለ ነው። ብዙ ጊዜ ስለ ህገ ወጥ ጉዞ ብዙ ነገር ይባላል። ታው አትጓዙ በዛ መንገድ ይባላል። ግን ደግሞ ያው አንዳንድ ሰዎች ያለፉትን ጥሩ አልፈው ያንን ስቃይ መከራ አልፈው አውሮፓ ተሻግረው የገቡትን ሲያዩ ደግሞ እኛም ምናልባት እንደነሱ ልንገባ እንችላለን በሚል ተስፋ ጉዞ ይጀምራሉ። ያው እንዳሰቡት ላይሆን ይችላል። እንደዚህ አይነት ነገር ሊገጥማቸው ይችላል። እና አሁን ለነዚህ እንደዚህ አይነት ነገር ለገጠማቸው አየት ወንድሞች ካሉበት እንዲወጡ ሁላችንም የበኩላችንን እናደርስ። ሁላችንም ፍትህን ጠይቅላቸው። ሁላችንም ወደዛ መሻገር ካልቻሉ በሰላም ወደ ሀገራቸው እንዲመለሱ መደረግ አለበት። በዚህ አጋጣሚ በህገ ወጥ መንገድ ለመሰደድ የምታሰቡ ሰዎች አንድ መልእክት ማስተላለፍ እፈልጋለሁ። በህገ ወጥ መንገድ እስከ አንድ ሚሊየን እስከ ዘጠኝ መቶ ሺህ ቢያንስ እስከዛ መካከል በህገወጥ መንገድ ለመሄድ ገንዘብ ትከፍላላችሁ። ሊቢያ ላይ ሆናችሁ የተለያየ ቦታ ላይ ደርሳችሁ ቤተሰብን እያስቸገራችሁ ይህን ያህል ገንዘብ ያስፈልጋል ተብላችሁ ተይዣለሁ እንዲሁኝ ያለው ብላችሁ ብዙ ገንዘብ ትጠየቃላችሁ። ወይ በማህበረሰቡ እርዳታ፣ ወይ በቤተሰቦቻችሁ ያለውን ንብረት ተሸጦ ያ ገንዘብ ይከፈልላችኋል። ያ ከመሆኑ በፊት ሀገራችሁ ላይ ያላችሁትን ነገር በቤተሰብም ቢሆን እንዲሁም በዘመድ አዝማድም ቢሆን ተበድሯችሁ በህጋዊ መንገድ ብትወጡ መንገድ ላይ እንደዚህ አይነት ነገሮች ስለሚከሰቱ ቅድመ ጥንቃቄ ብታደርጉ ፕሊስ፣ በምንም አይነት ሁኔታ በምንም አይነት ችግር ውስጥ ብትሆኑ ህገወጥ መንገድን አትሞክሩት። ህገወጥ ደላላዎችን አትስሟቸው። እነሱ ለጊዜው እነሱ ገንዘብ በእናንተ ስለሚያገኙ ሊያባብላችሁ፣ መንገዱ ቀላል ነው፣ ትለወጣላችሁ፣ ጥሩ ስራ ታገኛላችሁ፣ ቶሎ ሰርታችሁ ቶሎ ትለወጣላችሁ፣ እንደዛ ነው ብሎ የሚሞሏችሁ። ምክንያቱም እናንተን መንገድ ላይ ካስገቧችሁ በኋላ የተወሰነ ከተጓዛችሁ በኋላ ይሄን ያህል ገንዘብ አምጡ ተብላችሁ ትቀጠቀጣላችሁ። ብቱ በጣም ብዙ ነገር ትደረጋላችሁ። እና ከዛ በኋላ ደግሞ ቤተሰብ ይጨነቃል ያለውን ገንዘብ ንብረቱን፣ ምኑን ሽጦ መሬቱን አስዞ ለእናንተ ገንዘብ ይከፍላል። ያ ከመሆኑ በፊት እዛው ቤተሰቦቻችሁ ጋር ያላችሁ ወይ ሰርታችሁ ወይ ቤተሰቦቻችሁ ንብረት እንኳን ሸጣችሁ በህጋዊ መንገድ ብትሄዱ አንደኛ ቤተሰቦቻችሁን የሸጣችሁትንም ንብረት ሰርታችሁ መመለስ ትችላላችሁ፣ መተካት ትችላላችሁ። ግን ደግሞ እዚህ ጋር እናንተ ደግሞ በህገ ወጥ መንገድ ሂዳችሁ የቤተሰቦቹንም ንብረት አሽጣችሁ እናንተም በህይወት ላትኖሩ ትችላላችሁ። የነሱንም ህይወት አበላሻችሁ፣ የእናንተም የራሳችሁ ህይወት ተበላሽ ከዚህ ሁሉ ስቃይና ከዚህ ሁሉ መከራ አባካችሁ ህገወጥ መንገድን ትታችሁ በህጋዊ ተሰደዱ በእርግጥ ሲመጣ እረዳለሁ። ሀገራችን አሁን ያለችበት ነባራዊ ሁኔታ ማንም ሰው መቀመጥ የማይችልበት ሁኔታ ነው፣ የኑሮ ውድነት አንጻር ማለት ነው። ለስራውም ደግሞ ያለው ነገር እጅግ በጣም ከባድ ስለሆነ ከባድ ቻሌንጆቹን እንደሚያሳልፍ አውቃለሁ። ኢትዮጵያ ያለ ሰው ግን ደግሞ በህጋዊ መንገድ ለመውጣት ብትሞክሩ የተሻለ ነው። አላህ እንግዲህ ሀገራችንን ሰላም ያደርጋት፣ እነዚህም እየተሰቃዩ ያሉ ስደተኞችንም አላህ ነጃ ይበላቸው። ሁላችንም በቻልነው መጠን ፍትህን ከጎናቸው እንሆን እንሁን። እዚህ ጋ በምስሉ ላይ የምትመለከቱት እነዚህ ኤርትራውያን ናቸው ለዜጎቻቸው በዚህ መልኩ ሰላማዊ ሰልፍ ወጥተው ፍትህ እየጠየቁ ነው። የእኛም ኢትዮጵያኖች ፍትህ እንዲያገኙ ሁላችንም የበኩላችንን እናደርግ፣ ከጎናቸው መሆናችንን እናሳያቸው። አላህ ስብሐነወተዓላ ባሉበት ይጠብቃችሁ፣ ባለንበት እኛንም ይጠብቀን። ለሀገራቸው በሰላም ያብቃቸው፣ እኛንም ለሀገራችን ያብቃን። ሁላችሁም ቪዲዮን ሼር አድርጉ። እንግዲህ የተከታተላችሁት የነበረው ቪዲዮ ይሄን ይመስላል። በሌላ ጊዜ በሌላ ቪዲዮ ተመልሼ እስከመጣ በያላችሁበት ሰላም ሁኑልኝ። ሰላሙ አሌይኩም ወራህመቱላህ ወበረካቱ